ሀይ ሀይ፣ እንደት ነሽ? ሰላም ነው። ዛሬ ድግሳ አገናኘን። መቅመቅ ብሎ ነው ገና ስገባ ጀምሮ ከበሩ አካባቢ የተወሰኑ ስራዎችን እያየሁ ነው። ቴክስቸር ኦፍ ቶትስ ብለናል። በአማርኛ የመልካ ሀሳብ በተለያዩ ጊዜ በተለያዩ ርዕሰ ጉዳዮች ላይ የተሰሩ ስራዎችን ሰብሰብ አድርገን ርዕሰ ጉዳዮቹ ብቻ ሳይሆን የተሰሩበት ስዕሉ የተሰራበት ቁስም በተለያየ ከዚህ በፊት በጣም የምታወቀው በጨርቆች መስራት ነበረ፣ ከመመረቂያ ጊዜ ጀምሮ። አሁን እዚኛው ላይ ግን የተለያዩ ማቴሪያሎች ስፔሻሊ ወረቀትን ቤዛ አድርጌ የሰሯቸውን ስራዎች አቀረብኩበት። ከአዲስ አበባ ዩኒቨርሲቲ የአለ ስነ ጥበብና ዲዛይን ትምህርት ቤት በፔንቲንግ ዲፓርትመንት ተመራቂ ነበርኩ። ፔንቲንግም ድሮይኒንግም የተለያዩ ትዛ አጥንቻለው። ሆኖም ግን ትምህርት ቤቱም በሚፈቅድልሽ የማሰብም ያስተማሪዎችሽም ነፃነት ምናምን፣ ምንም እንኳን የፔንቲንግ ዲፓርትመንት ተማሪ ቢሆንም የመመረቂያ ስራዎቼን ግን በተለያዩ ጊዜ እንዲለብሰን በጣል ናቸው። የተለያዩ ነገሮችን በሚገልጹ ልብሶችን በመሰብሰብ እንደገና ታሪክ እንዲያወሩ በማድረግ የሰሯቸው ስራዎች ተመርቂባቸዋል። እስካሁን እንግዲህ በዛ ሚዲየም ላይ ነው ያለውት። ሚዲየም በደንብ ያሰራል። ጨርቅ በጣም ጠንካራ መልእክት አለው። ምን ለብሰው ጀስት ብርድን ለመከላከል ብቻ አይደለም እና እሱ ነገር በጣም ፓሽኔት ያደረገኛል እና የቀጠልኩበት ነው። ያው ጥናቱን ሁልጊዜ ጥናት አለው የኔ ቤዝመንት በጨርቅ መስራት የእናቴ ጨርቃጨር ፋብሪካ ውስጥ መስራት ትልቅ ድርሻ ይዘ። ምክንያቱም በልጅነቴ ከእሷ አጉስታ የሚባል የጨርቃጨር ፋብሪካ ነበር የምትሰራው። ከዛ ይዛ ምትመጣቸው ቁርጥራት ጨርቆች አሉ እና እነሱን ጨርቆች ዝም ብለን ለጠረጴዛ መሸፈኛ ለምን እንሰራ ነበር፣ ፈንክሽናል የሆኑ ነገሮች በኋላ ላይ ግን የስል ፍላጎቱ አለሽ ድሮይንጉ ምን ትሰራ ያለሽ እና ያደግሽ ስትመጪ አርት ስኩሉን ስትቀላቀይ ስል የሚገለጽበት ሚዲየም ብዙ ሆኖ ታገኘዋለሽ። ስለዚህ እሱ ሚዲየም እኔ በልጅነቴ በጣም እንትን ፕሮሰስ ያረኩት ነው። ስለዚህ በሱ የሆነ ነገር መግለጽ ይችላሉ። ምንም ነገር ነው። በየዘመኑ የሚመጡ ጨርቆች የማህበረሰቡን አስተሳሰብ የኢኮኖሚውን እያወሩልሻል። ምክንያቱም እኛ ሽመና ቴክኒካችንን ካላሳደግን እና ለሕዝባችን መልበስ ካልቻለን ይነው ከውጭ የሚመጡ ጅንሶች ገበያውን ሞልቶት አይተናል። እና የመመረቂያ ስራ በነሱ ብቻ በመስራት ነበረ። ብዙ የሚያድግ ብዙ የሶሳይቲንም ታሪክ የሚነግር የሀገሪቱን ፖለቲካዊ፣ ኢኮኖሚያዊ ጉዳይ የሚነግሩ ፓተርኖች አሉ። ገብተሻል። እነሱን ሳናጠና ነው የጠፋ የጠፋ የሚመጣው። ስለዚህ የአርት ጥቅሙ ስሜቴን ከመግለጽም አንጻር እንደገና እንደ ዶክመንቴሽንም ነው ለጥናትም ለምንም የሚያገለግልበት ጊዜ ይመጣል። አሁን ደግሞ እንግዲህ እንደምናየው ወረቀቱ በጣም ነው የሚያምረው። የተለያየ ሀርመን ያለው ቀለማቱ ይለያያሉ። አይ ቲንክ ጥቅለላውም ይመስለኛል፣ የደረደርክበትን መንገድ እስቲ ግን ካንተ እንስማው። ያው እንግዲህ አሁን በተለያዩ ጊዜያት የተለያዩ መጽሔቶች ምን እጅሽ ላይ ይገባሉ እና በኋላ እውቀቱንም ኢንፎርሜሽኑም ካገኘሽ በኋላ ዝም ብሎ ከሚወድቁ እንደ አርቲስት አንድ እጅሽ ላይ ገብተዋል ምን ይደረጉ የሚለውን ነገር ዝም ብለሽ ታወሪና አንድ የሆነ ኮንሰፕት ስለ ትምህርት ዝ ነው ስለ ኤዱኬሽን እንዴት ነው ኤዱኬሽንን የተቀበል ነው እንዴት ነው የምንተረጉመው የሚለውን ነገር ማውራት ስፈልግ እንደ ሠዓሊነቴ ደግሞ ስዕል እንዲመስል አድርጌ የፈጠርኳቸው ስራዎች ናቸው። በነገራችን ላይ እዚህ ሀሳብ ላይ እንደው ሰዎቹ ከሰሯቸው በኋላ ራሱ አሻራ አለ አይደል? አንተ ራስህ ያተምክበት አሻራ አለ ግን ያንን ገጽ እያንዳንዷን ገጽ ገልጠው ያነበቡ ሰዎችም አሻራ ጭምር የታተመበት ነው ማለት እንችላለን። በጣም ጥሩ ይሄ ጥሩ ማገላለጽ ነው። በቀሱን ነው ትዝታ አለው። ለምሳሌ የሆነ ልቦወለድን አንብበን የምንይዘው የካራክተር የሁሉ ነገር ትዝታውላችሁንም ውስጥ አለና እነሱ ነገሮች ናቸው። በዚህ ፎርም እታመጭው የዚህ ተቀጣይ የሚሆን ትልቅ ስራ ያሰብኩኝ ነው። በስቱዲዮ ውስጥ ፕሮሰስ ላይ ያሉ ስራዎች አሉ እንግዲህ እናያቸዋለን። እናያቸዋለን፣ ግር የሚለኝ ነገር ይህ ስራ ሲሰራ እንግዲህ በእጅ ነው የምትሰፋቸው? አዎ ትልቁ የኔ ሜዲቴት ማድረግ የምፈልገው በቃ እሱ ነው ዩ ነው ስትሰፊው ነው። አንዳንድ ጊዜም ስለ ስዕሉ የስዕሉን መግለጫ የአርት ስቴትመንት የሚባለው በመስፋት ውስጥ ነው፣ እዚህ ፕሮሰስ ላይ ስደርስ ነው እንትምለው ማመጣው እና በጣም ሀይሌ ትኩረት እና በደንብ ሜዲቴሽን ውስጥ የሚከተኝ መስፋት ሲጀመር ነው ነው። እያንዳንዱ ለእኔ ቋንቋዎቼ ናቸው። እያንዳንዱ ስፌት እዚጋው ለምሳሌ ጥለት ነው የሀገራችን ጥለት ነው የተለያዩ ቀሚሶች ላይ ነጠላዎች ላይ የምናገኘው ጥለት ነው። ቅድምም አንስተ ነዋል ደግሞ ያንን ነገር ደግሞ አምጥቶ እዚጋ ሲደረደር እንግዲህ ራሱን የቻለ ሼልፍ መጽሐፍት የተደረደሩበት የተለያየ የመጽሐፍት አርእስት እንዳለ ሁሉ የተለያየ ጥለት በተለያየ አርእስትነት ትወክሎ የቀረበበት ነው። እና ሀሳብህን የምትገልጽበት መንገድ በእውነቱ እጅግ በጣም ጥልቅ ነው። ቀድመ ግን ስኬች ታደርገዋለ? ይሄን ሀሳብ አንዳንድ ስራዎች እንደዛ ይሆናሉ። ግን አንዳንዴ ደግሞ አይምሮሽ ውስጥ ያልቃል ኮምፖዚሽኑ፣ እና ከዛ በኋላ አይምሮሽ ውስጥ ያለቀውን ነገር በምትፈልጊው ማቴሪያል ማቅረብ ብዙ ከባድ አይሆንም። እና እዚህ ጋር እንግዲህ እነዚህ ሪፕሬዘንት ምንድነው ውክልና ናቸው ነው ከውጭ የሚመጣ አይዲሎጂ አገር በቀል እውቀቱን አየሽ፣ አጥንተን አጥንተን ተወያይተን ነው የሚጠቅመንን ሳንስ ያኛው በጣም ገበያውንም የፖለቲካንም የኢኮኖሚን ገበያው መያኛው የያዘብን ነው። እና እንደዚህ አይነት ሀሳቦችን ለመግለጽ ለዚህ ነው ጨርቆች በራሳቸው ማቴሪያሎቹ የሚናገሩት ነገር አለ። እኔ አሁን አንድ ስራ ጀምሬ አንዴ ነው የሚጨርሰው። ማለት አሁን ፔንቲንግ ቢሆን፣ አንዳንድ ፔንቲንግ ቢሰሩ ጓደኞች ብዙ ስል መጀመር ይችላሉ፣ እንደ ቀለሙ እንደ ሚዲየማቸው ባህሪ፣ አንዱ እስኪደርቅ ወደ ሌላው ምን ይሄዱ። እኔ ጋ ግን ኦልሬዲ ማቴሪያሉን አንዴ ካዘጋጀው አይምሮ ውስጥ ያለውን ነገር አውጥቼ እስከማይ ድረስ ጊዜ አልሰጠውም እና ይሄ ሳይዝ ሜቢ ሃያ ቀን ሰላሳ ቀን ሊፈጅ ይችላል በጊዜ ስንወስደው ማለት ነው። ስራዎች በነገራችን ላይ በሳይዝ ይለያያሉ። እንደገና ደግሞ ያው እንዳልከውም በተሰሩበትም ማቴሪያልም ይለያያሉ እና እንደው ትንሹ የሚባለው ያንተ ስራ ሳይዝ ምን አይነት ነው? እንግዲህ ትንሾቹ የሚባሉት እነዚህ ናቸው ሰላሳ ሴንቲ በሰላሳ ሴንቲ የሚባሉ ናቸው። ብዙ ጊዜ አርት ኮሌክት የሚያደርጉ ሰዎች የኔ ጋር ሲመጡ ትንሽ የሚቸገሩ ሳይዜ ትልልቅ ነው። እንደ ባህሪው የምጠቀም ማቴሪያል ባህሪ አንዳንዴ ያገዝፍብኛል። እኔም ፈልጌው ላይሆን ይችላል። አንዳንዴ እስከ አምስት ሜትር ምናምን የሚደርሱ ስራዎች አሉ። አምስት ሜትር ዋው እውነትም በጣም ሰፋፊ ናቸው። እዚህ አካባቢ አንድ አይቼ ነበረ እና ብዙ ሰብስቤያለሁ። አሁን ለኔክስት ፕሮጀክት የሚሉሽ ጥናት ላይ ነኝ። እንግዲህ ይኸኛውን ስራ ደግሞ አሁን በአልኩ ሳይዞች፣ በትልልቅ ሳይዞች ከሚቀርቡት ስራዎች አንደኛው እንደዚህ አይነት ማቴሪያል ያላቸው ሊሆን ይችላል። በጣም ነው ደስ የሚሉት። ሀሳባቸው እንግዲህ በዚህ ደቂቃና ሰዓት የሚገለጽ አይደለም። ሰፊ ሰፊ ሀሳብ አላቸው። እንግዲህ ይህንን ኤግዚቢሽን እኔ ተገኝቻለሁ፣ የሚመለከቱም ተመልካቾች በቦታው መገኘት ያልቻሉትም የተወሰነ ቃኝ ተዋል አብረው ከኛ እኩል። ነገር ግን እዚህ ቦታው ላይ በግድ መምጣት አለብኝ ለሚሉ ሰዎች እስከ መቼ ይቆያል፣ እንዲሁም ደግሞ የት አካባቢ ይገኛል የሚለውን ነገር አድረሻ ጠቁም አድርገን እንዝጋ ቴንኪዩ ስለመጣችሁ እናመሰግናለን። ይሄ ኤግዚቢሽን በብሉ ስቱዲዮ እስከ ለሚቀጥሉት ሁለት ወራት ይቆያል። ብሉ ስቱዲዮ ደ የሚገኘው ጥቁር አንበሳ ትምህርት ቤት ፊት ለፊት አዩሻሼ ህንጻ አንደኛ ፎቅ ላይ ነው። ስዕል የምትወዱ ለመውደድ ሙከራ ላይ ያላቸው ሰዎች በጠቅላላ እጋብዛቸዋለው። ጥሩ ቦታ ነው። እንደምታዩት የተለያዩ ሀሳቦች ሼር እናደርጋለን። ሳይዘጋ እንዳያመልጣችሁ እንላለን። አመሰግናለን። መልካም ቆይታ ይሆንላችሁ። እንግዲህ እኔ ከሀሳቦቹ ጋር ትንሽ ልመዋገት